ባለፉት ሰባት ዓመታት በአምራች ኢንዱስትሪ ዘርፍ ለ235 ሺህ ዜጎች የስራ ዕድል መፍጠሩን የኢንዱስትሪ ሚኒስቴር ገለጸ። በእነዚህ ዓመታት 2.85 ቢሊዮን ዶላር የሚገመት ከውጭ ሊገባ የነበረ ምርት ማስቀረት መቻሉንም አስታውቋል። አንዱ አለመናን ተጨማሪውን ይዟል። Ethiopia has set a bold target with a vision to become a frontier of manufacturing hubs in Africa ባለፉት ሰባት ዓመታት በተለይም ደግሞ በአምስት ዓመት ውስጥ ለአምራች ዘርፉ መንግስት ልዩ ትኩረት ሰጥቶ ሲሰራ ቆይቷል። ይህ ዘርፍ እንደ ሀገር ኢኮኖሚን ለማሻገር ቅድሚያ ከተሰጣቸው አምስት ዘርፎች አንዱ ሲሆን በፖሊሲ ጭምር ተደግፎ መመራቱ ለውጥ እንዲመጣ አድርጎታል ይላሉ ከአሚኮ ጋር ቆይታ ያደረጉት የኢንዱስትሪ ሚኒስትር ዴኤታው አቶ ታረቀኝ ቡሉልታ። መንግስት ጣልቃ የሚገባበት አይነት የኢንዱስትሪ ልማት ስትራቴጂ ነው የነበረው። የአሁኑ ኢንዱስትሪ ፖሊሲያችን በዜጋው በግሉ ዘርፍ ነው የኢንዱስትሪ ስራ ሊረጋገጥ የሚችለው። በተለይ ለአምራች ኢንዱስትሪ ዘርፉ ማነቆ የነበሩ የህግ፣ የአሰራር ስርዓቶች በሰፊው ተሻሽለዋል። መንግስት ትኩረት ሰጥቶታል። ከዚህ የተነሳ አሁን የምናየው የኢንዱስትሪ መነቃቃት፣ አሁን የምናየውን የኢንዱስትሪ ለውጥ በሁሉም ክልሎች፣ በሁሉም አካባቢዎች መነቃቃት እንዲመጣ ትልቅ መነሻ ሆነዋል ማለት ነው በተለይም የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪ ዘርፉ ያለበትን ችግር የሚፈታ ነው የኢንዱስትሪ ፓርኮችንም ለሀገር ውስጥ የግል አልሚ እየሰጠ የገበያ ችግራቸውንም አስቦ የሚፈታ ንቅናቄ ነው ከዚህ ባለፈም እንደ መንግስት ምላሽ የሚሰጥ ጥብቅ የማክሮ ኢኮኖሚ ቡድን ተቋቁሞለታል እነዛ ማነቆች በልዩ ትኩረት በልዩ ንቅናቄ ሊፈታላቸው ይገባል ስለዚህ ቆጥረን የአምራች ኢንዱስትሪውን ማነቆ እየፈታን ነው ያለነው ከዛ ውጪ ደግሞ በፌዴራል ደረጃ የአምራች ኢንዱስትሪ ዘርፍ ካውንስል ተቋቁሟል። ይህ ካውንስል በጠቅላይ ሚኒስትር ጽሕፈት ቤት በማክሮ ኢኮኖሚ በሚመራው አምባሳደር ግርማ የሚመራ ነው፣ ሁሉም ሚኒስትር መስሪያ ቤቶች ያሉበት። ስለዚህ የአምራች ኢንዱስትሪ ዘርፉ ያሉበት ችግር ተቆጥሮ ነው የሚፈታው። እንደ ድሮ አይደለም። ሲያቀርባቸው የችግሮቹ አይነቶች ያንን ችግር የሚፈታው ባለቤት ተቋም ተሰጥቶት ያ ተቋም ደግሞ ያንን ችግር ፈቶ ምላሽን ሪፖርት የሚያቀርብበት ለካውንስሉ የአሰራር ስርዓት ተዘርግቷል። አሁን ላይ የአገልግሎት አሰጣጡ ከአምራች ኢንዱስትሪ ዘርፉ ጋር ብናይ የተሻሻለ የመጣበት ሁኔታ አለ ብለን ማንሳት እንችላለን። በእነዚህ ክትትሎችና ትኩረቶች ምክንያት አምራች ኢንዱስትሪ ዘርፉ አስር በመቶ አድጓል። በዚህ አመት ደግሞ ከዚህ በላይ ይጠበቃል ያሉት ሚኒስትር ዴታው አምራች ኢንዱስትሪዎች የማምረት አቅማቸው ከግማሽ በታች የነበረ ሲሆን አሁን ደግሞ ወደ 60 በመቶ አድጓል። በርካታ የስራ ዕድሎችንም መፍጠር ችሏል። ባለፉት ለምሳሌ አራት አመታት ብቻ ብናይ ወደ 855 ሺህ ለሚጠጋ ዜጋ የስራ እድል ተፈጥሯል። በዚህ ዘርፍ አማካይ በአመት ወደ 235 ሺህ የስራ እድል እየፈጠረ ነው ማለት ነው። ይሄ ለዜጋው ምን ማለት ነው? ስራ ለሚፈልገው ምን ማለት ነው? ለሀገር ኢኮኖሚያዊ እድገት ምን ማለት ነው? በጣም ብዙ ትርጉም አለው። አስተማማኝ እያደረገ ነው የሚሄደው። ሌላው ከተኪ ምርት አኳያ ነው። ስለዚህ ሀገር ውስጥ በስፋት እየተተካ ነው። 2016 ወደ 2.844 ቢሊዮን አሜሪካን ዶላር ከውጭ የገባ ነበረው አገር ውስጥ ማስቀረት ይችለናል። 2017 የ8 ወር ስናይ ወደ 2.7 ቢሊዮን አስቀርተናል። ይሄ አመቱ መጨረሻ ወደ 3.9 ቢሊዮን የአሜሪካ ዶላር ይደርሳል ተብሎ ነው የሚጠበቀው። ይሄ ምንድን ነው የሚያመለክተው? የሀገር ውስጥ ምርት እያደገ መምጣቱ ኢንዱስትሪ ሚኒስቴር በራሱ ተቋቁሞ ልዩ ፖሊሲና አመራር ትኩረትም ወስዶ የሚሰራው ኢንዱስትሪው ውጤቱ ከአስር አመት በኋላ አምስት ሚሊዮን የስራ እድል ፈጥሮ ዘጠኝ ቢሊዮን የአሜሪካን ዶላር ወደ ውጭ የሚልክ የሁሉ ድምር ደግሞ አምራች ኢንዱስትሪ ዘርፉን በአፍሪካ ቀዳሚ ማድረግ ነው ተብሏል።